እን አበስ ያጋር ተማሪ ቤት የምንዋወቃለን ከዛ በላይ ግን በጣም አብረን በቅርበት የተዋወቅነው የኢትዮጵያን ሚሊኒየም ጊዜ ነው። ከኪሮስ ጋር ያሳለፍኳቸውን ጊዜያቶች ሳስብ ቅድም ብዙዎቹ ተጠቅሰዋል። በመድረክ ዲሲፕሊኑ አሁን በተነገረው ድምፁ መድረክን ሲሞላ ባለው ክብር እና ሞገስ ባሳኒዮ ልዩ ነበረ። ውድ ወንድሜ ኪሮስ ኃይለሥላሴ ያላንተ የሌለኝ ያለኔ የሌለ እንደምናለህልኝ እየተባባልን ወደ ስምንት ዘጠኝ ዓመት ገፋን በናፍቆት ሌሊቱ ሙሉ ትያትሩን ከመረግ በኋላ ስለ ኪሮስ ያጣውን ብቃትና የድምፅ ወርቅነት እያወጋን ነጋ። አርቲስቱ ቆራጥና ቆፍጣና ላመነበት ነገር ወደ ኋላ የማያፈገፍግ ሰው ስለመሆኑ ይነገርለታል። ከተወለደባት ትግራይ ተነስቶ ወደ አዲስ አበባ ከተማ ከመጣበት ዕለት ጀምሮ በርካታ ፈተናዎችንም አሳልፏል። ሀገሩን አብዝቶ ይወዳል። ለኪነ ጥበብ እጅጉን ዋጋ ከፍሏል። ከቅርብ ዓመታት ወዲህ ባጋጠመው ሕመም ምክንያት ሁለቱም አይኖቹን አጥቷል። አንጋፋው አርቲስት ኪሮስ ኃይለ ሥላሴም ከሰሞኑ ታዲያ የሰባኛ ዓመት የልደት በዓሉ ምክንያት በማድረግ ባለቤቱ፣ ልጆቹ፣ አንጋፋ አርቲስቶችና አድናቂዎቹ በተገኙበት ቅልጥ ያለ ሰርፕራይዝ ተዘጋጅቶለታል። ሰርፕራይዙ አስገራሚ ነበረም። እንመለከተዋለን በዝግጅቱ የተገኙ አርቲስቶች ያደረጉትን ድንቅ ነገር እናሳያችኋለን። ሰላም እንደምን አላችሁ፣ የተወደዳችሁ ጎራ ስቱዲዮ ቤተሰቦች። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራብ እንድታደርጉን ጋበዝን። ከሰሞኑ የተደረገውን የአርቲስት ኪሮስ ኃይለሥላሴን ሰርፕራይዝ ቃኝተን በዝግጅቱ የታዩ ድንቅ ክስተቶችንም እንዲሁ በቪዲዮ ቀርጸን ወደ እናንተ እናደርሳለን። እስከ መጨረሻው ከእኛ ጋር ሁኑም። አሽኪሮስ እንኳን ተወለድክ፣ እንኳን ወለድክን፣ እንኳን የሌላ ሰው አባት ሆነ አልቀናል። አባትዬ፣ ጓደኛዬ፣ መካሬ፣ ወንድሜ አንተ አንድ ሆነ ሙሉ ቤተሰብ ነህ። ይህን ታውቃለህ። በዚህ ሁሉ ወጀም መሀል በጽናት ቀናውን እና በጎን በመመልከት ከአንደበት ከምስጋና ውጪ ሰምቼ ስለማላቅ ሁሌ ይገረማለሁ። ከአንተ ጋር ቁም ነገር ቦታ አለው። ምክር ደርዛ አለሁ ቀል ቀል ይጣፍጥልሃል። ሚስጥር ይጠበቃል። ሐሜት፣ ፉገራ ይደራል። ሁሉም ያምርብሃል። ደግሞ ይሄድብሃል። መስመራት ስት የአባትነትና የጓደኝነት እና ልክ ዋልክ ተዛንፎብህ አያውቅም። ስላንተ ብዙ መመስከር ብዙ መጫወት ብዙ መፈተል እችላለሁ፣ ጊዜ የለም እንጂ ግን አንድ ነገር ልበል። እኛ የቀመስ ነው ፍቅርህን፣ እኛ ያጣጣም ነው እነዛ ውብ በለዛ የተሞሉ ጨዋታዎችህን በጣፋጭ አንደበትህ ልባችን ውስጥ የቀሩት ህይወት፣ ህይወት የሚሸቱ ምክሮችህን፣ ሮጦ ዛሬም ወደ ቤት የሚያስመጣን ያ ያንተ መገኘትን ልጆቻችን እንዲቀምሱት፣ እነሱም ስላንተ የሚያወሩት ትዝታ እንዲኖራቸው፣ እኛና ልጆቻችን እንድንጋራ ዘመናት ተጨምሮልህ በጤና በሕሊና እረፍት መንፈስና ልብን በሚሞላ እውነተኛ ደስታ በጸጋና በሞገስ በእግዚአብሔር ቤት ቀሪ ዘመንህ ያልቅ ዘንድ ጸሎታችንም ምኞታችንም ነው። አርቲስት ኪሮስ ኃይለሥላሴም ወዳጆቹና የቅርብ ሰዎቹ ከያ እያሉ ይጠሩታል። የተወለደው 1947 ዓ.ም. ምህረት በትግራይ አድዋ አውራጃ አካባቢ ስለመሆኑም ይናገራል። ከትንንሽ ከተሞች ጀምሮ እስከ ውቅሮ ድረስ ስምንተኛ ክፍል እስኪያጠናቅቅ ተምሮባቸዋል። በ1972 ዓ.ም. ደግሞ አዲስ አበባ ዩኒቨርሲቲ በመግባት በቲያትር ጥበባት ትምህርት ክፍል የመጀመሪያ ዲግሪውንም ለመያዝ ችሏል። አርቲስቱ ከተወለደ ጀምሮ እስካሁን ድረስ ሰባ ዓመታትን በዚህች ምድር ላይ ኖሯል፣ እየኖረም ይገኛል። እንደምናመሻችሁ እግዚአብሔር ያኮራችሁ። የኔን ልደት ምክንያት በማድረግ ጊዜያችሁን ሰውታችሁ እዚህ ስለተገኛችሁ እጅግ በጣም አመሰግናለሁ። እግዚአብሔር ቸራ አምላክ ነውና አክባሪ ይስጣችሁ። ገና ወጣቶች የኔ እድሜ ይስጣችሁ ከኔም አልፎ ሰማንያ ዘጠና ያደረሳችሁ፣ ከኔ ያለፋችሁትም ሰማንያ ዘጠና ያደረሳችሁ። ሌሎቹም ያለፋችሁኝ አሁን የሰባኛ ዓመት ምክንያት በማድረግ ከኩረስ ተብያለሁ። ነገር ግን አንድ ሚስጢር ደግሞ ተነግሮኛል። ማስታወስ ያለብኝ አንድ ሰው አለ፣ በዛሬው ቀን ከኔው ጋር ልደቱን ያከብረ የነበረ ስልሳኛ ዓመት ይሞላው የነበረ አርቲስት ቁራባቸው ደነቀን በዚህ አጋጣሚ ማሰብ ፈልጋለሁ። ሌላው እንግዲህ በገዛ ዳቦዬ ልቡ ልቡን ይባላል እና ልጆቼ በጆሮ የነገሩኝ ተፈራ ወርቁን ጋብዘው እሱም ልደቱ ዛሬ ነው ብለውኛል። ተፈራ እዚህ ኬክ መቁረስ ላይ ቢሳተፍ የኔን የበዓል ድባብ አያቀዘቅዘውምና ተፈራ ወርቁ ባክልን፣ አንተም ወደ የልጅ ሀብታም፣ የልጅ አዋቂ የምለውሱ ስለሆነ አብረን ነው ይህንን ኬክ ምንቆርሰው። ኖሩ እንት በታደረስ ዚ መናገር ነው የሚችለው ሁለት ነገሮች ነው። ሁልጊዜ የማስበው ሳስበው ስለ ኪያ መናገር የሚችለው ሁለት ነገሮች ላይ ነው። አንደኛው እጅግ አድርጎ በሚደንቅ ሁኔታ ችግር መፍታት ይችላል እና ኪያ ቴክኒክስ ዲ አንተ ስትመጣ መጣ እኔም ነበርኩ ማለት ነው። እዛ አለ ጋር ተማሪ ቤት እንዋወቃለን። ከዛ በላይ ግን በጣም አብረን በቅርበት የተዋወቅነው የኢትዮጵያ ሚሊኒየም ጊዜ ነው። ሌላ ይደንቀኝ ደግነቱ ብዙ ሰው ደግ ነው፣ ደግ ነው ግን አንዳንድ ጊዜ ሁላችንም የአንድ አይነት ነው የሚሰጠን የነበረው። ፈርዳይ ሁልጊዜ የሚከፍለው እሱ ነው። እና አንዳንድ ጊዜ ለምንድን ነው አንተ የምትከፍለው? ኪሮስ ኃይለሥላሴ አርቲስት ኪሮስ ኃይለሥላሴ መጋቢት 27 ቀን 2017 ዓ.ም ብዙ ታሪክ ባሳለፈበት በሀገር ፍቅር ቲያትር ቤት ውስጥ ታላቅ ፕሮግራም ተዘጋጅቶለት እጅጉን ነግሶ አምሽቷል። ዝግጅቱ ሰባኛ ዓመት የልደት በዓሉን ምክንያት በማድረግ የተስፋ ኪነጥበብ ኢንተርፕራይዝ አዘጋጁ ያሰናዳው ሲሆን ዝግጅቱ እጅግ የደመቀ ቤተሰቦቹ፣ ወዳጆቹ፣ አርቲስቶችና የኪነጥበብ ሰዎች የተገኙበትም ሆኗል። በዚህም እጅግ በርካታ እምባዎች የታዩበት ደስታና ሳቅም የተቀላቀለበት ብዙ ዘፋኞች የዘፈኑበትናም አንዳንድ አርቲስቶች ደግሞ ዳንሳቸውን ቅልጥ አድርጎ ያሳዩበት መድረክም ነበረም። ከዚህ በቀጠል ስጦታ ነው የምናቀርበው። ስጦታ የያዛችሁ ሰዎች በተራው ስለታችሁ እየመጣችሁ ኪሮስ ስለሰላም በማለት ስጦታውን ታበረክታላችሁ። ስጦታውን ይነግራናል። ከኪሮስ ጋር ያሳለፍኳቸውን ጊዜያቶች ሳስብ ቅድም ብዙዎቹ ተጠቅሰዋል። ለዚህ ነው አሁን መጨረሻ ላይ መድረክ መምጣቱ ምንድን ነው ምለው ተፈሪን እና በመድረክ ዲሲፕሊኑ አሁን በተነገረው ድምፁ መድረክን ሲሞላ ባለው ክብር እና ሞገስ ባሳኒዮ ልዩ ነበረ። ባሳኒዮ ጋራ ያንን አገር ፍቅር ቲያትር ቤት ውስጥ የምንሰራውን የመርቸንት ኦፍ ቬኒስ እውነት ለመናገር በተመልካችም ዘንድ በጣም ተወዳጅና ድንቅ ስራ ነበር ያቀረብነው በዛች አጭር ጊዜ እድሜ ውስጥ በዛች የልምምድ ወራቶች። ከሱ ከፍተኛ ነገር የተማርኩበት አብሬያቸው ደግሞ እንድሳተፍ አዳዲስ ወጣት ተዋንያን ናቸው። በዛ ዘመን የመጡት ከአዲስ አበባ ዩኒቨርሲቲ ነው። ልክ ቅድም ጌትዬ እንዳለው እና በጣም አብሬው ለተሳተፍኳት መድረክ እግዚአብሔርን ከፍ አድርጌ አመሰግነዋለሁ። በአሳኔው በጣም ነው ሞድግ በጣም ነው ማፈደው። ከዛ በተረፈ እውነት ለመናገር ይሄ አሁን አዲስ እየመጣ ያለ ባህል መቀጠል ያለበት ባህል መከባበሩ፣ መፈካከሩ፣ መደናነቁ ክፉን ነገር እንቶ ይህንም አይጠቅመንም ለእኛም፣ ለሀገር ስለዚህ

እንድናገርም የተፈለገው ድሉ የሚያገኘው በዚህ ምክንያት ነው። በጣም ትልልቅ ሰዎች አሉ። ይሄ ስለተሰጠኝ ስለተሰጠኝ አመሰግናለሁ። ከዛ ሰማያዊ ፈረስ ለኔ በጣም ትልቅ ፓርት ነበረ። ተሾመ የሚባለው ገጸ ባህሪ ማን ነው ልጫወት የሚችለው ስል ኪሮስ ጠየቁት። ኪሮስ በደስታ አየ፣ እስክሪቱን አየ፣ መረመረ። ይህን ጨዋታ አለው አለ። በጣም አመሰግናለሁ። ከዛ በኋላ ግን ኪሮስ ተጫወተው አይደለም። ሆነው

አርቲስት ኪሮስ ኃይለሥላሴ ከልጅነት ልጀምር። ወላጆቻችን አምስት ልጆች ቢወልዱም፣ አልበረከቱላቸው፣ ሁለታችን ብቻ ወንድና ሴት ሆነን አደግን። ለዚህ ነው ኪሮስ የስለት ልጅ የስለት ስም እንደሆነ ይታወቃል። ታላቅ ወንድሜ ኪሮስ ኃይለሥላሴ ልጅነታችን በሚገርም ሁኔታ እየተነፋፈቀን ነው ያደግ ነው። ብዙም በልጅነት ብዙ አልቆየንም። ወንድሜ ያው አስመራ እናቱን ፍለጋ ሄደ፣ እኔ ደግሞ ከአባቴ ጋር ቆየው። ታዲያ ምንናደርግ ነበረ ደብዳቤ ውድ ወንድሜ ኪሮስ ኃይለ ሥላሴ ያላንተ የሌለኝ ያለኔ የሌለ እንደምን አለህልኝ እየተባባልን እየተባባልን ወደ ስምንት ዘጠኝ አመት ገፋን በናፍቆት